ብዙ ጊዜ አንዳንድ ሰዎች አሉ። በተለይ የውጭ ሀገር ስንኖር አንቺ ምን አለብሽ? የተደጋደጋገር ተቀምጠሽ ነው። የተደጋደጋገር ለብ ተቀመጥኩት ልዩነቱ ክፍያዋ ብቻ ናት እንጂ ኢትዮጵያ ውስጥ እንደውም ይሻላል ብዬ አስባለሁ ነፃነቱ እንደፈለጋችሁ ነው የምትተነፍሱት እንደፈለጋችሁ ቤተክርስቲያን ትሄዳላችሁ እንደፈለጋችሁ ቤተሰቦቻችሁን ታገኛላችሁ ኧረ ብዙ ነገር ብዙ ነገር አለው ጋይስ እና ዛሬ የማሳያችሁ እንግዲህ ያው ስራዬን ባጭሩ እንደት እንደምሰራ ምናምን ነው ሶ ዛሬ ይሄን ቪዲዮ ልሰራ ያሰብኩት ብዙ ሰዎች ወይኔ ጸጉሬ ሲያምር እናንተ አባቴ እንደምታውቃላችሁ ልጄ ወይኔ ጸጉሬ ስትሰሪ እኮ እንዴት እንዴት እንደምታምሪ ይለኛል። እናቴ ደግሞ ምን እንደምት ታቃላችሁ። ወይኔ ልጄ ወዝሽ ተመለሰ፣ ወዝሽ ተመለሰ እና ጻውግ እንደዛግቻ አለው። ና እንግዲህ ስራ ቦታ ስራ ልሰራ እዚህ ጋር እንደምታይኝ እዚህ ጋር ቤት ላጸዳ ምናምን የመጡ ባዶ ቤት ነው ከፍቼ የገባሁት። ና ይህን ቪዲዮ ልሰራ ያሰብኩት ብዙ ጊዜ አንቺ ምን አለብሽ የተደራደረ አገር ተቀምጠሽ ምናምን የሚሉ ሰዎች አሉ። ብዙ ጊዜ እኛ ሰው ሀገር የምንኖር የትም ሀገር አረብ ሀገርም ኑሩ፣ ኢሮፓ ሀገርም ኑሩ፣ ካናዳም ኑሩ፣ አሜሪካም ኑሩ፣ የትኛውም ሀገር መጥረጊያ እና መወሎሌ አለ። ይቺ ነገር አባባል ደስ ተገኛለች የትም ብትሄዱ ማለት ነው። እና ብዙዎቻችን የምናሳየው ይሄ በተለይ ዩቲዩብ ላይም ብትሩ ቲክቶክ ላይም ብትሩ በተለይ ፌስቡክ ላይ ብትሉ ብዙዎቻችን የምናሳየው ሾው ይሄ በረፍት ሰዓታችን የምንነሳውን ፎቶ ምናምን ቁጭ ብለን ነው። ስራችን አናሳይምና እኔ ዩቲዩቤ ላይ ስራዬን ነው የማሳየው። የተለያዩ ነገሮችን ነው የማሳየው እውነተኛውን እውነተኛውን ነገር ነው የማሳየው ማለት ነው። ስለዚህ ከነዚህ ብዙዎቻችን እነዚህ ነገሮችን እንረሳቸዋለን። እነዚህ አሉ እና በነዚህ ከሚካል ቤት እያጸዳን በእነዚህ ከሚካር ሽንት ቤት እያጸዳን ምን እያግነ እየለፋን ነው የምንኖረው እና በጣም ነው የሚገርም እግዚአብሔርና በቃ አንቺ ምን አለብሽ? አንቺ እናቴ እግዚአብሔር ጋቶሽ ምናምን ይላሉ። ወይኔ እኔ መግቃት ነው ወይስ ምንድን ነው? እንደዚህ የምትውት ሰዎች፣ ለማንኛውም እስኪ ዛሬ የምሰራውን ስራ አብረን እናሳያቸዋለሁ። አብራችሁኝ ሆ